ነገር ግን ፊት ለፊት አገኝቻት ውስጤ እየተቃጠለም ቢሆን እየተናደድኩም ቢሆን ፈታዋ፣ አየ ነፃው፣ ይህን መማር ነው። ከኛ ክብር ለእግዚአብሔር። አሁን ሄዶ ካሲሽ የሰራውን ራሷ፣ ኧረ በስመ አብ! ሰው እኮ አሁን ዝም ብሎ ሲያገለግሉ እኮ ሰው መስሎ፣ ሰው ዝም ብሎ ሲያገለግል ነው ኖርማል ሰው መስሎ ነው የሰንቱን ጉድ ደብቀን ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ መተናል። በተለመደው ሰዓት ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ ላይ እንዳትረሱ። ወዳችኋለሁ። ዛሬ አንድ የታዘብኩት ነገር ስላለ በዚህ ጉዳይ ላይ እንነጋገራለን። አብዛኞቻችን እለት እለት በእንደዚህ አይነት መንገድ እናሳልፋለን፣ እኔንም ጭምር። የምናወራው ወደዚህ፣ የምንኖረው ወደዚህ። እንደዚህ ለሁለት በተከፈለ ህይወት ውስጥ ብዙ ጊዜ የተለመደ ነው፣ ኃጢአትም አይመስልም። እንዲሁም አዳምት አርገ ኖርማል ነው ኖርማል ነው። ምንም አይመስልም። ቀለል ያለ ኃላፊነቱ የተወሰደ ትንንሽ ኃጢያቶች ለሰው የሚመስል እግዚአብሔር ግን ትልቅ ትንሽ የምለው ነገር የለም። ኃጢያት ኃጢያት ነው። ለምሳሌ እንዲህ እናወራለን። አንድ አይተን እንመለስ። ሄሎ፣ አቤት አቤት አቤት፣ እንዴነ ወንድሜ ሰላም ነው ወይ? አለን አለን። ጌታ ይባረክ፣ እየበረታ ነው መልካም መልካም መልካም፣ የኢየሱስ ስም ይባረክ። አለን አለን አለን። እንዴት ነህ? ኮስ ኮስ ኮስ አይደል? ጌታ ይባረክ ጌታ ይባረክ ጌታ ይባረክ። እንደዚህ እኮ ነው የእግዚአብሔር መንፈስ ከነከሰው እንደዚህ ነው። በጣም በጣም በጣም አይገርምህ? ጌታ ይለውጣል። አዎ ፈልገ ነበርክ? በሰላም ማ የሆን ምን አረገ አንተን? በእውነት ቶቶቶ ቶ ቶ እንደዚህ ማ አትናገር፣ እንደዚህ አትናገር። እሱን ፊት ለፊት አግኝተን ኮ የን ነገር መፍታት ያለብህ። እሱ በሌለበት የምናወራው ነገር ሁሉ ሀሜት እንደሆነ ታውቃለህ። ከስጋ ፍሬዎች እኮ አንዱ ነው ምን ሀሜት እንደሲማጥፋት ጥሩ እኮ አይደለም። በቃ ፊት ለፊት አግኝተን ነው ማውራት ያለብ ሰው በሌለበት የሰው ሲማንሳት እራሱ እኮ ኃጢአት እኮ ለእውነት ብበድልን ወንድምን እየወደድክ መልካሙን እየተቀበል ክፉን እየታውቅ እየታገዝ እየተሸከምክ ነው እንጂ መሄድ አለብህ። እንደዚህ በአደባባይ ስሙን ማጥፋት ጥሩ እኮ አለ። የሚበድለኝ የሚያሳዝነኝ ሰው ጠፍቶ እኮ አለ። ሁሉንም ሄጄ ፊት ለፊት ይቅር እያልኩ እየታገስኩ ይህንን የተማርኩት ከእግዚአብሔር ቃል። ይህንን አንተ ደግሞ መጽሐፍ ቅዱስን እያነበብክ እንደዚህ አይነት ነገር ማድረግ፣ ስም ማጥፋት ይሄ ልክ አይደ በእውነት ልክ አይደለም። ተመለስ ተመለስ። አንተ ደግሞ ጥሩ ሰው። በቃ ፊት ለፊት ሶስታችንም ተገናኝተን ይህንን ነገር እንፈታለን። ለሰዋትና ጋር ጥሩ አይደለም፣ በእውነት ጥሩ አይደለም። አንተም ውስጥ ላይ ያለው መንፈሳዊነት የሚጎዳል ሰው በሌለበት ሀሜት እንደ ክፉ ቃል ማውራት ው መንፈሳዊነትን ይጎዳል። ጥሩ አይደለም። በ ይህን አቁም አቁም አቁም። አንድ ላይ እንፈታለን። ችግር የለም። ጸል እኔም ጸል ያለው አዎ አራ እኔ ባለፈው እንዶ ለአንተ አልነገርኩም እንጂ ማንነችች ወርቄ እንዴት አርገ እንደበደለችኝ እኔ ነው። ነገር ግን ፊት ለፊት አገኝቻት ውስጤ እየተቃጠለም ቢሆን እየተናደድኩም ቢሆን ፈጥተዋል። አየ ነፃው፣ ይህን መማር ነው። ከኛ ክብር ለእግዚአብሔር። ደስ ይላል፣ ደስ ይላል። ኢየሱስ የተባረከኝ። አሜን፣ አሜን። በእውነት በቃሽ። ተገናኝተን ምንም አድርገን አንድ ላይ እንፈታለን። አትቸገር፣ አትቸገር። ክብር ለኢየሱስ ይሁን። እንፈታለን። ሃሌሉያ፣ አሜን። እሺ፣ እሺ። ቻው። ሁላችሁንም አይደለም፣ አንዳንዶቻችንን ነው እኔንም ጭምር ምርጥ እየተዋን ይሆነናል። የምናወራው ነገር፣ የምናወጣቸው ቃላቶች አቤት አቤት! ኦ አይገርምም? ከዛ ውሎ ሳያድር የሆነ ቦታ ላይ ደግሞ እንዲሆነን እንገኛለን። አይገርምም? ስሙ

ቶ ቶ ሰው ከንቱ፣ ሰው ከንቱ። አይገርምም? የምሬን ነው። አሁን ሰምታል። አይ ሰው፣ አይ ሰው። ከዛስ ራሱ ሄዶ ሂጅ። ይሄ ምን አይነት ከንቱ የሆነ ፍጥረት ነው? እግዚአብሔር ሄዶ በገዛ እጁ አንተ አይኔ ወለ ይኸውልህ፣ እኔ ሰማ ሰማ ሰማ ማን አለ ካንተ ጥቅ ማን አለ? ይኸውልህ እኔ ደብቄ ነው እንጂ እቺ ማናት ሊያ፣ እቺ ማናት ሊያ እንትና ይታች ሰፈር እንትና ያለችው አ በቃ እኔ እኮ ያልነገርኩት ስንት ነገር አለ የእሷን ጉድ። ይኸውልህ አምጥቶ የዘረገፈ ሰው አለ እኔ ተሸክሜ ቆር የሚገርምህ አንተ የደበከውን ነገር አሁን ሄዶ ካስሽ የሰራውን ራሷ። ኧረ በስመ አብ! ሰው እኮ አሁን ዝም ብሎ ሲያገለግል እኮ ሰው መስሎ ሰው ዝም ብሎ ሲሄድና ሲያገለግል የለ ኖርማል ሰው መስሎ የስንቱን ጉድ ደብቀን። ለሰው እንዳትናገር አንተ። ጉድ ነው ጉድ ነው የሰማሁት ጉድ ነው የሰማሁት። ያር ነው ባለፈው አንተ እና እኔ ተጠራጠረን ያወራነው ነገር ባለፈው አርብ ቀን ካፌ ላይ ቁጭ ብለን ኡፍ፣ እታች ሰፈር እኮ እውነት ነው እውነት ነው። አይ እኛ መንፈስ ነግሮናል። በቃ አይገርም። ይሄን ለሰው እንዳትናገር። አሁን ጥሩ ሰው ትመስላለች። እንደዚህ ስትል ሰው ሁሉ ቆሞ ሲሄድ፣ አሁን ጥሩ ሰው ይመስላል። አሁን እንትና ማይታ ጠብቅ፣ የደሜንም በቅርብ ቀን ጠብቅ። እየተከታተልኩ ነው። ለኔ ታተር ጌታ ነው ያሰች ሰው ቀን ና ልንገር የተፈጠረውን ነገር አንተ አታወክም። ና ስማ

እና ሙሉ ፋይል ነው እኔ ጋ የደረሰው። ሙሉ ፋይል እጄ ላይ ያለ አንድ ቀን አውጥቼ ላጥፋለሁ። ዝም ብዬ እንደባለፈው ዝም ብዬ የማልፍ ይመስለው። እንገናኝ ብቻ በአንድ ነገር። ያንተ ደግሞ ይከፋል። እዛ በኋላ ተገናኝተን ሙሉ ፋይሉን ነው የምናወራው። ጌታ አይገርምም ሰዋለ አለ እንዳት እያገለገለ ነው? ምና እታ ውስጥ እርሳው አገልግሎት ሄደዋል። ሰው የለም፣ ሰው የለም። የሚጸል ሰው የለም፣ የሚንበረከክ የለም፣ የሚያገለግል የለም። ሰው ሁሉ ይው አይጣጣ፣ ሰው ከንቱ፣ ጌታ ብቻ ይምጣ በዚህ ቤት። በእውነት ከባድ ነው። አሁን እሱ እንዲህ ይሆናል ብሎ ማን ጠብቆ? ጭራሽ ጠዋት ነው ነገሩ ይገርማ ያዝ እንግዲህ እኔ አሁን ይሄንን ነገር ምን እላለሁ ብለህ ነው። በኋላ ተገናኝተን ሙሉ እናወራለን። የሱንም ፋይል አንተ ይዘና ይሄኛውንም ነገር አለ አንድ ላይ እንይዛለን። አንድ ቀን እናፈነዳለን። ያዝ። አንተ ሆድ እኮ ሻሽ ሆድ። የአንተ እኮ ሆድ እኮ አይደለም፣ ሻሹ ነው ያዝከው። ዝም ብለህ አንድ ቀን እናወጣለን። ችግር የለም። ይናገር ብቻ አጋጣሚውን ጠብቆ። ኧረ እኔ ማ እኔ አውጥቼ

እንደዚህ አይነት መረጃ ፍሳብስብ በኋላ ምሳየ በላን ቡና እየጠጣን ነገር የምንነጋገረው። ክብር ለኢየሱስ ይሁን። ሃሌሉያ ሃያያ ገባ ገባ። ይህንን ነገር ሲሰራ ዋና አላማ ምንድን ነው? ቆም ማለት በማወራበት ቦታ ነው ያለሁት፣ አንዴ ወደዚህ አንዴ ወደዚህ እያልኩ ነው ያለሁት። ይሄንን ማጣራት መቻል አለባቸው። በተለይ በተለይ ቤተ ክርስቲያን አካባቢ ላይ ያለን ሰዎች፣ በጌታ የሆነን ሰዎች አንድ አንድ ጥቃቅም ቀለል ያለ እቺ ምን አላት ሆነ ምን ነው አጣያቶች እግዚአብሔር ደስ አይለው። ቁርጥን ይወቅ ወቅ ይሄ ምን አላት ምን እንደሆነ ብለን ይላል። ቀለል ያለ ንቀናው ምናልፈው ነገር በእግዚአብሔር ፊት በእውነት ተቀባይነት አለው። እግዚአብሔር ራሱ ከሰማይ እቺ ትናንሽ እንትን ናቸው ተው ይላል ይላል ይሁን ከእግዚአብሔር ጋር ተነጋግረን፣ ምን ሰው ነው የሚመስለው? በጣም ጥንቃቄ ያስፈልጋል። እንደዚህ አይነት ነገር የተካናችሁ ሰዎች አላችሁ። በጌታ በኢየሱስ መንፈሱ የተመታዩ ምርጥ እየተዋና ይሆናል። አይሆንም አይሆንም ዝም ብዬ ቀለል አድርጌ የሰራሁት ነገር ነው። በቀጣይ ደግሞ አሪፍ አድርጌ እሰራለሁ። እየተስፋ አደርጋለሁ። ከወደዳችሁ ግን ኮሜንት ሴክሽን ላይ አስተያየት ሐሳባችሁን አስቀምጡ። ካልወደዳችሁም የፈለጋችሁትን ተናገሩ። ብቻ እንቀበላለን። ክብር ለኢየሱስ ይሁን። መጥፎም ሆነ ጥሩ እንሰማለን። ክፉ አንናገርም። ሰምተን ዝም ክብር ላይ ኢየሱስ ይሁን። ኢየሱስ ብቻ ሆነ አይደለም። በቀጣይ ታበለላን እንገናኛለን። ሰብስክራይብ ሼር ላይክ እንዳትረሱ። ወዳችሁ ተባረከው።